እውቀት ቀዳሚ ነው። ስለዚህም ከላ ኢላሀ ኢለላህ መስፈርቶች አንዱ ዕልም ነው፣ እውቀት ነው ብለን ስለዚህ አየን። ሁለተኛ አልየቂን፣ በዚህ እምነቱ እርግጠኛ መሆን የቂን ሊኖረውም ይገባል፣ ጥርጣሬ መዋለል ያልተካተተበት የሆነ። ሶስተኛ ደግሞ አስድቅ፣ ጉዳዩን እውነት ነው ሊለው ሀሰት ብሎ ላይ መልሰው እውነት ነው ብሎ ሊያምን ያስፈልጋል። ነገሩ ተረድቶት እውቀቱ ኖሮት እርግጠኛ ሆኖ ነገር ግን እውነት ብሎ ያልተቀበለ እምነቱ ትክክለኛ ስለማይሆን እውነት ማለትም ሌላ መስፈርት ነው። አራተኛ ደግሞ አልኢኽላስ ያንን ነገር ለዩልኝ ስሙልኝ ሳይሆን ለአላህ ብቻ አጥርቶ ሊለው ይገባል ወይም ሽርክን ሳይቀላቀልበት አላህን ብቻ በብቸኝነት ለማምለክ ላ ኢላሃ ኢለላህ ኢኽላስ መስፈርቱ ሆኖ ይገባል ብለን አይተን ነበር። እንሻአላህ የቅሩትን የቀሩትን ነጥቦች ዛሬ እናያቸዋለን ማለት ነው። አሸርጡል ኻሚስ፣ ሌላው አምስተኛው መስፈርት አልሙሐባ መውደድና ማስከር ላ ኢላሀ ኢላላህ የምትለዋን የምስክርነት ቃል የሚሰጥሰው አላህና መልእክተኛውን ወዶ መሆን አለበት። ተገዶና ጠልቶ ሳይሆን በትክክል አላህን በማምለኩ ደስታ ሊገባው ሊሰማው ይገባል። አላህን የወደደ መልእክተኛውን የወደደ እንዲሁም የእስልምናን ሃይማኖትና የእምነቱ ተከታይ የሆኑ ሙስሊሞችን አፍቃሪና ወዳጅ መሆን አለበት። ላ ኢላሀ ኢለላህ በፍቅር ላይ እንጂ በጥላቻ ላይ የሚመሰረት አይደለም። ለምንድን ነው ላ ኢላሀ ኢለላህ ያልከው ብትባል፣ ተገድጄ ነው ጠልጄ ነው ብትል ነገ አላህ ዘንድ አይጠቅምህም። የሚያስገድድህም አካል የለም። ቀድሞውኑ ላ ኢክራሀ ፊዲን፣ በሃይማኖት ማስገደድ ስለሌለ፣ ስለዚህም አንድ ሰው ይህንን እምነት ሲናገር ላ ኢላሀ ኢለላህ እሱ ዘንድ ማለት ነው አላህ ጋር ተቀባይነት ያለው እንዲሆን መሀባ ሊኖረው ይገባል። ግለሰቡ መውደድና ማፍቀር መቻል አለበት። በተቃራኒው የላኢላሀ ኢለላህ ጠላቶችን ጠላቱ አድርጎ መያዝ አለበት። ሰዎች የላኢላሀ ኢለላህ ተቃዋሚ ከሆኑ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን ሀሳብ በእምነትም ሆነ በተግባር የሚጻረሩ ከሆኑ በዚህ ተግባራቸው ሊጠላቸው ይገባል። የአላህን ጠላት ወድዶ አላህንም ወዳለው ማለት አብሮ የሚሄድ ስላልሆነ ማለት ነው። ወሚማ የዱሉ አላ እሽትራጢል መሐበቲ ፊል ኢማን፣ ይሄ ላኢላሃ ኢለላህ የሚለው የእምነት አካል ውስጥ መሐባ ወይም ፍቅር ራሱን የቻለ መስፈርት ለመሆኑ

ታዲያ እነዚህ ከአላህ ውጪ ቢጤ አድርገው የሚይዟቸውን አካላት ዩሕቡነሁም ከሑቢላህ አላህን እንደሚወዱት ይወዷቸዋል ይላል። ሲወዷቸው ከአላህ ጋር ሙሻረካ አድርገው በፍቅር ማለት ነው፣ አጋርተው አላህን እንደሚወዱት ቢጤ አድርገው የያዙትንም አካል ይወዳሉ። ወይም ሙእሚኖች አላህን የሚወዱትን ያክል እነዛም ሙሽሪኮች ጣዖቶቻቸውን ወይም ከአላህ ሌላ ቢጤ አድርገው የያዙትን አካል ሙዕሚኖች አላህን የሚወዱትን ያክል እነሱም ቢጤዎቻቸውን ይወዳሉ ወለዚነ አመኑ አሸዱ ሑበን ሊላህ እነዛ ያመኑ እውነተኛ ሙስሊሞች ግን ለአላህ ያላቸው ፍቅር እጅግ የበረታ ነው ጣዖታውያን ለጣዖቶቻቸው ካላቸው ፍቅር በላይ ስለዚህም በዚህ አንቀጽ መሰረት እውነተኛ ሙዕሚን እውነተኛ አማኝ አላህን የበለጠ ሊያፍቅር ይገባል። የወላጅ ፍቅር ቢኖርም የልጅ ፍቅር ቢኖርም፣ ነገር ግን አላህን ቀጥሎም መልእክተኛውን የምንወደውን ያክል ሊሆን አይገባም። ፍጹም ገደብ የሌለው ፍቅር ፍጹም ገደብ የሌለው ውዴታ ለጌታ አላህ ብቻ ነው ሊሆን የሚገባው በላ ኢላሀ ኢለላህ ውስጥ መሀባ ወይም ማፍቀር መካተት መቻል አለበት ነው። በሌላም አንቀጽ ላይ ጌታችን አላህ በሱረቱል ማኢዳ አንቀጽ ሀምሳ አራት ላይ ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ወይ መን የርተደ ሚንኩም አንዲኒ፣ ከሃይማኖቱ የሚመለስ ወደ ክህደት የሚቀለበስ ሰው ካለ ይሄ ሰው ራሱን እንጂ ጌታውን አይጎዳም እና።

በከሀዲያን ላይ ግን ፍጹም የበላይና ሀያል የሆኑ ናቸው። ዩጃሂዱነ ፊ ሰቢሊላህ በአላህ መንገድ ጠላትን ይታገላሉ። ወላ የኻፉነ ለውመተ ላኢም የወቃሽን ወቀሳ በፍጹም አይፈሩም ይላል። እናም በዚህ አንቀጽ መሰረት አላህ የሚወዳቸው እነሱም አላህን የሚወዱ የሆኑ ህዝቦችን ያመጣል ሲላል ጌታችን አምላካችን አላህንም መውደድ

እሱም በሦስቱ ነገሮች ምክንያት የኢማንን ጥፍጥና አግኝተዋል አሉ። እነዚህ ከሦስቱ የመጀመሪያው ምንድን ነው? አንየኩነ አላሁ ወረሱሉሁ አሐበ ኢለይህ ሚማ ሲዋሁማ አላህና መልእክተኛው እሱ ዘንድ ከተቀሩ ነገሮች ሁሉ በልጠው የተወደዱ መሆን አለባቸው። ከዱንያ ጥቅሞች ወይም ደግሞ ከዘመድ በላይ አላህና መልክተኛው እሱ ዘንድ ተወዳጅ መሆን አለባቸው። አላህና መልእክተኛውን አብልጦ ከወደደ በእርግጥም የኢማንን ጥፍጥና ያገኛል ማለት ነው። ቡኻሪና ሙስሊም የዘገቡት ሀዲስ ነው። ስለዚህም መሀባ ወይም ፍቅር መስፈርት ሆኖ ይካተታል። ደግሞስ እንዴት ነው አላህን የማንወደው? የፈጠረንና በሕይወት ያስገኘን እሱ ነው። በዚህ ዱንያ ላይ ይህን ዓለም እንድናይ እንድንቋደስ አድርጎናል። ከሁሉ በላይ የሆነውን ኒዕመተል ኢስላም የኢስላምን ኒዕማ ደግሞ ሰጥቶናል። ከሊላሂል ሐምድ ሙስሊም አድርጎ ፈጥሮናልና አላህ ሙስሊም አድርጎ ይግደለን። አምነን እና መልካም ስራዎችን ከሰራን ደግሞ ነገ በአኸራ ማብቂያ የሌለውን ዘላለማዊ ሕይወት ጀነትን ቃል ገብቶለናል። እንደዚህ አይነቱ ጌታ ካልተወደደ ማን ነው የሚወደደውን? አላህን የመውደድ ምልክቱ ነብዩ ሙሐመድን አለይሂ ሰላት ወሰላም መከተል እንደሆነ በሱረቱ አልዕምራን ላይ ጌታችን ነግሮናል። ቁል ኢን ኩንቱም ቱሒቡነ ላህ፣ እስኪ ነገራቸው እውነት እናንተ አላህን የምትወዱ የምታፈቀ ከሆናችሁ ፈተቢዑኒ፣ እኔን ተከተሉኝ ብለህ ነገራቸው። አላህን የመውደድ ምልክት ነብዩ ሙሐመድ አለይሂ ሰላት ወሰላምን መከተል ነው። የዛኔ ውጤቱም ዩሕብብኩሙላህ

ከላይ የተጠቀሱትን አምስት መስፈርቶች ያሟላ አንድ ሙስሊም በተጨማሪም በስድስተኛ ምንን መስፈርት ማሟላት አለበት። በላኢላሀ ኢለላህ ውስጥ የሚካተተው ለጌታ አላህ ፍቃድ ራሱን ያስገዛ ለትዕዛዙ የተጎተተ መሆን መቻል አለበት። ታወቀ፣ እርግጠኛ ከሆነ፣ እውነት ብሎ ከተቀበለና በኢክላስ ማለት ነው ጉዳዩን ርያና እዩልኝ፣ ይስሙልኝ ሳይከትበት በኢኽላስ አድርጎ እንደገናም በፍቅር ያመነ ሰው ግዴታ ታዛዥ ሊሆን ይገባል። አላህም በሱረቱ ዙመር 39ኛው ሱራ አንቀጽ 54 ላይ ወአኒቡ ኢላ ረቢኩም፣ ወደ ጌታችሁ በመጠጠት ተመለሱ፣ ወአስሊሙ ለህ ለእርሱም እጅ ስጡ፣ ታዘዙ በማለት

ማንም ዲኑ ያማረ የለም ነው የሚለው ስለዚህም ትክክለኛ ዲኑ እንዲያምር የሚፈልግ ሰው ራሱን ለአላህ ታዛዥ አድርጎ መስጠት አለበት በአላህ ህግ ስር መዳኘት አለበት በሱረቱ ኒሳ ራፍ አራት ቁጥር አንድ መቶ ስልሳ አምስት ላይ እንደተገለጸው ፈላ ወረቢክ ነገሩ እነሱ እንደሚሉት አይደለም በጌታ እምል አለው ይላል አላህ ራሱ በራሱ ሲምል ላ ዩእሚኑን በፍጹም አማኞች አይሆኑም። ሐታ ዩሐክሙከ ፊማ ሸገረ በይነሁም በማዕከላቸው ለተከሰተው ችግር አንተን ፈራጅና ዳኛ እስኪያደርጉህ ድረስ በአንተ ሸሪአ፣ በአንተ ህግ እስኪዳኙ ሰዎች በፍጹም አያምኑም። መዳኘትም ብቻ አይደለም። ሡመ ላ የጅዱ ፊ አንፉስሂም ሐረጃ በውስጦቻቸውም ምንም አይነት ችግር፣ መከራን፣ ጭንቀትን እስከማያገኙ በምን ጉዳይ ላይ ሚማ ቃባይት አንተ በወሰንከው እና በፈረድከው ፍርድ ሁሉም ወደው እስኪለዩ እና ምንም አይነት ችግር፣ ጥላቻን በውስጣቸው እስከማያገኙ ድረስ አንተን ካልተፈረዱ አማኞች አይደሉም። ወይም ሰሊሙ ተስሊማ ለጌታቸውን ፍጹም መታዘዝን እስኪታዘዙ ድረስ አማኞች አይሆኑም ባለው መሰረት እውነተኛ አማኝ ለችግሩ መፍትሄ አላህና መልእክተኛው ዘንድ ይሄዳል ማለት ነው። በህጋቸው ስር ይዳኛል። ይሄ ግድ ስለሆነ ማለት ነው። እናም ታዛዥነትም ወሳኝነት አለው የላ ኢላሀ ኢላላህ ሸርጥ ሆኖ ይታያል ማለት ነው። የመጨረሻው አሸርጡ ሳቢዕ፣ ሰባተኛው መስፈርት አልኩፍሩ ቢማ ዩዕበዱ ምን ዱኒላህ፣ ከአላህ ውጭ በሚመለክ ከአላህ ውጭ በሚገዙ ነገሮች ደግሞ መካድ ላ ኢላሀ ኢለላህ ብሎ ያመነ ሙስሊም ከአላህ ውጭ ያሉ አምልኮቶች ከንቱ መሆናቸውን ማስተባበል፣ መካድ መቻል አለበት። ጌታ አላህ በሱረቱ አልበቀራ ቁጥር 256 ላይ ላ ኢክራሀ ፊ ዲን በሃይማኖት ማስገደድ የለም። የሌላ እምነት ተከታይ የሆነ ሰው ኢስላምን እንዲቀበል ግዳጅ አይሰራም። ቀድ ተበየነ አልሩሽዱ ሚነል ገይ ቀጥተኛው መንገድ ከጠማማው ቢበልጥ ግልጽ ስለሆነ ማስገደድ አይሰራም አለ። ከዛ በኋላ ነው ፈመን የክፍር ቢጣሁት ወዩእሚን ቢላህ በጣዖት የሚክድና በአላህ የሚያምን ሰው ፈቀድ ኢስተምሰከ ቢልዑርወቲ ልውፍቃ ጠንካራ የሆነችዋን የላ ኢላሃ ኢላላህ የእምነትን ዘለበት በርግጥም ጨብጠዋል። ለንፊሷመ ለሃ ምንም አይነት መበጠስ የሌላት ጠንካራ ዘለበት ነችና ይላል ይሄንን የላ ኢላሀ ኢለላህ ገመድ ይዟል። ወላሁ ሰሚዑን ዓሊም አላህ ሰሚና አዋቂ ጌታ ነው ይላል። ይሄን ገመድ መያዝ የሚፈልግ ሰው ከአላህ ውጭ ባለ ነገር መካድ አለበት። በአላህ ያምናል፣ ከዛ ውጭ ያለውም እንደገና ከንቱ መሆኑን አምኖ ማስተባበል አለበት። ነቢዩ መሐመድ አለይሂ ሰላቱ ወሰላምም በሐዲስ እንዳስተማሩን መን ቃለ ላ ኢላሀ ኢለላህ ወከፈረ ብማ ዩዕበዱ ሚን ዱኒ ላህ በላ ኢላሀ ኢለላህ አምኖና ተናግሮ ከአላህ ውጪ በሚመለኩ ነገሮች የካደ ሰው ሐሩመ ማሉሁ ወደሙሁ የዚህን ሰው ንብረት መውረስ ደሙንም ማፍሰስ ሐራም ነው ብለዋል። እነዚህን ሰባት መስፈርቶች አሟልተው በላኢላሀ ኢለላህ ጥላ ስር ከሚኖሩ መልካም ባሪያዎቹ አላህ ያደርገን።